እሺ፣ እናመሰግናለን አምባሳደር። አጠቃላይ ያለው <coughs> መረጃ አጠቃላይ እንግዲህ በውጭ ሀገራት የሚገኙ ኢትዮጵያውያን በተለያዩ ምክንያት በችግር ላይ ያሉ ወደ ሀገራቸውን የማስመለስ ጥረቱ ተጠናክሮ ቀጥሏል። በዛሬው እለት እንዳያችሁት፣ ተመላሾቹን ቀደም ሲል በፎቶግራፍም በፊልምም እንደወሰዳችሁት እጅግ ልብ በሚነካ መንገድ ወደ ሀገራቸው መመለሳቸው ምን ያህል እንዳስደሰታቸው ማየት ይቻላል። ይሄ እንግዲህ ዛሬው አሁን የገቡት ከሳውዲ አረቢያ ነው የገቡት። ይሄ ካለፈው አመት ጀምሮ በርካታ ዜጎቻችን ከህጋዊ መኖሪያ ፈቃድ ውጭ ይኖሩ የነበሩ ከሳውዲ አረቢያ እየተመለሱ ይገኛሉ። በዛሬው እለት የተመለሱት እንግዲህ አራተኛው ዙር ዛሬ ተጀምሯል። በየቀኑ ሶስት ሶስት ፍላይት፣ በሳምንት ዘጠኝ ፍላይት ዘጠኝ በረራዎች ኢትዮጵያን እየተመለሱ ነው። አሁን 350 ገብተዋል። ዛሬ ቀደም ሲል ወደ 6 ሰዓት ላይ 300 ገብተዋል። ቀጥሎም የሚገቡ አሉ። ዛሬ በአጠቃላይ ወደ አንድ ሺህ የሚጠጉ ዜጎቻችን ወደ ሀገራቸው መመለስ ችለዋል። እንግዲህ ይሄ በዜጋ ተኮር ዲፕሎማሲ ዜጎች ከያሉበት ቦታ ችግሮች በሚያጋጥሟቸው ጊዜ ወደ ሀገራቸው የመመለስ መብታቸው ተጠብቆ ለማስመለስ የሚደረገው ጥረት አካል ነው። ትናንትም ከትናንት ወዲያም እንደተከታተላችሁት በማያንማር እንዲሁ በተመሳሳይ ሁኔታ ችግር ላይ የነበሩ ዜጎች እየተመለሱ ይገኛሉ። ከትናንት በስቲያ 32 ዜጎች ተመልሰዋል። ዛሬ ጠዋት ደግሞ 43 ከማያንማር ተመልሰዋል። እንግዲህ ይሄ የማስመለሱ ስራ እንዲህ ኤርፖርት ሄዶ የመሸኘትና የመቀበል ስራ አይደለም። ብዙዎቹ መጠላጠባ ላይ ነው ያሉት። ዋና ከተሞች አካባቢ አይደለም፣ እጅግ ራቅ ባለ ቦታና የተቸገሩ አስቸጋሪ ቦታዎች ላይ ነው የሚገኙት። ለምሳሌ የታይላንዱን በምናይበት ጊዜ ከታይላንድ ከባንኮክ እንኳን ከስድስት መቶ ኪሎ ሜትር ርቀት ላይ ነው ዜጎችን በአውቶቡስ አሰባስቦ ወደ ኤርፖርት ወስዶ በኤርፖርት ወደ ሀገራቸው እንዲመለሱ የተደረገው። ይህም የሳውዲውን እንደዚሁ በማቆያ ቦታ የቆየ የነበሩ ናቸው። ዛሬ በተቻለ መጠን ለሴቶችና ህጻናት ቅድሚያ ለመስጠት ተሞክሯል። እንዳያችሁት አብዛኛዎቹ ለዚህ ችግር ተጋላጭ የነበሩ እህቶቻችንና በተለይ ህጻናትን ያካተተው በዛሬው እለት አራተኛው ዙር የተጀመረው ተጓዦች እነኚህን ያካተተ ነው። አመሰግናለሁ። ምናልባት ደው እንደ ጥያቄ በተለያየ ጊዜ የሚመጡ ሰዎች በህገወጥ መልኩ የሄዱ ናቸው እና ሁልጊዜ ከመመለስ አንጻር፣ ከዛ ባሻገር መንግስት እዛው ሆኖ በህጋዊ መልኩ እንዲሰሩ የሚደረግ ነገር አለ። እንግዲህ ዜጎችን በህጋዊ መንገድ ስራ ፈቃድ አግኝተው እንዲንቀሳቀሱ የማድረግ ስራዎች እየተሰሩ ነው ያሉት። በተለይም የሌበር አግሪመንት ወይም የስራ ስምምነት ከተፈራረንባቸው ሀገሮች ጋር እንደየሙያቸው የስራ ገበያ ሁኔታ እየታየ ስራ እያገኙም እየሄዱ ነው። እሱ ጎን ለጎን ነው። በአንጻሩ ደግሞ በተመሳሳይ መንገድ ዜጎች በህገወጥ ሰዎች አዘዋዋሪዎች እየተታለሉ የተሻለ የስራ እድል አለ በሚል ያለ በቂ መረጃ፣ ያለ በቂ ህጋዊ ከለላ ወደ ነዚህ አካባቢዎች ሲንቀሳቀሱ ደግሞ አሁን ቀደም ሲል ላነሳሁት አይነት ችግሮች እየተጋለጡ ራሳቸውንም ቤተሰቦቻቸውንም ችግር ላይ ይጥላሉ። እኔ በዚህ አጋጣሚ ጥሪዬን ማስተላለፍ የምፈልገው እናንተም የሚዲያ አካላትም ዜጎች እንደዚህ በህገወጥ መንገድ ወደ ተለያዩ ሀገሮች ከሚወስዱ ህገወጥ አስተዋዋሪዎች ራሳቸውን እንዲጠብቁና ህጋዊና አስተማማኝ በሆነው ህጋዊ የስራ ፈቃድ አግኝተው የሚንቀሳቀሱበትን መንገድ ብቻ ቢከተሉ የተሻለ አማራጭ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ እንግዲህ አስቀድሞ የመከላከል ስራው በስፋት እንግዲህ ህብረተሰቡን ተደራሽ በሆኑ ሚዲያዎች የተለያዩ መረጃዎች በየጊዜው ይሰራጫሉ። ከዛም ባለፈ ቀደም ሲል እንዳነሳሁት ህጋዊ ሆኖ መንቀሳቀሱ ራሳቸውንም ጠቅመው ቤተሰባቻቸውን ጠቅመው ለሀገርም የሚተርፉበት አጋጣሚዎችም ጎን ለጎን የተመቻቹ መሆናቸውን በየጊዜው እየተገለጸ ነው የሚገኘው። ስለዚህ አሁንም ቢሆን የሚሻለው እንደዚህ ለባሰ ችግርና አደጋ ራስን ከማጋለጥ ህጋዊ መስመር ብቻ ተከትሎ የመንቀሳቀሱን ሂደት በጋራ ሆነን ልንሰራበት የሚገባ ጉዳይ ነው የሚሆነው።